ያረቢ አላህ ከድንገተኛ አደጋ ይጠብቃችሁን። ላ ላዚም ይህንን ቪዲዮ ይች እዚ ከመሆኑን በፊት ከህነ መኪና ማለት ነው። እንግዲህ ሰሞኑን እንደሚታወቀው የመን ውስጥ ስለ ኢትዮጵያኖች እና ስለ የመኔዎች በተፈጠረው ግርግር ሁላችንም እያወራን ነበረ ማለት ነው። በነገራችን ላይ ደግሞ ያው እንዲያትደናገጡ ይህነ መኪና የጫነው የመን ዜጋዎችን ነበረ ይህን ባስ ማለት ነው። እንዲተሳፈሩም ቪዲዮ ቀረጸው አንዳንድ የሶሻል ሚዲያ ተጠቃሚ የሆኑ ሰዎች እዚህ መኪና እንዲተሳፈሩ ብቻ ነው። የቦታውን ስም ባላቅም ታውቃላችሁ፣ ከአንዱ አገር ወደ አንድ ሀገር ያው ሰፊ ሀገር ሊሆን ይችላልና ተሳፍረው ጉዞ እያደረጉ ሳለ ሌሊት ላይ ነው ይህን መኪና እንግዲህ ይህን ባስ በዚህ መልኩ አደጋ አጋጥሞታል ማለት ነው። በቃ ንድጅ ነው ያለው ለሀውለው ለቆተ የለብላ ከሰላሳ አምስት እስከ አርባ የሚሆኑ ግለሰቦች በቃ እዚህ መኪና ውስጥ አብረው ነው አሉ የነደዱት። ሲያወሩና እንግዲህ እንደምታቸው ወላ ላዚም ፊታቸው ደስ ሲል ፊታቸው ሲያበራ እነዚህ ተሳፋሪ ሆናቸው በዚህ መኪና ውስጥ ህይወታቸው ያለፈው። ይህን መኪና እንግዲህ እነዚህ ተሳፋሪዎች እንደተሳፈሩ ነው ይህንን ቪዲዮ ቀርጸው ፖስት ያደረጉት። ለሊት ላይ ነበረ። መኪናው እንግዲህ መጀመሪያ ላይ እና አሁን ላይ ተመልከቶ ምን እንዲሆነ አየሰው ልዩ ወላ ለአዜም ብዙ ነገር እናስብ አላያችሁ። እና አረቦች በቃ ወላ ለአዚም ውጃ አልቀል ብየሉ በጣም እየተቀባበሉ ቪዲዮ እየሰሩበት አይች ነው ወደእነንተ የጀናቸው የመጣወት ማለት ነው። እና እንደመታዋቸው በጣም ነው የሚያሳዝኑት። ወላ ረቢ ከድንገተኛ ደጋ ይጠብቃችሁ ወገን። እና ወደ ሀገር በጣም ደስተኛ ሆነው እየተተሳቆ ቪዲዮ የቀረጸው ምናምን ፖስተው ሱብሐንላህ አስቡት እንግዲህ እና በዚህ መልኩ በቃ የሆነ በረሃ ላይ ነው ደግሞ አደጋው የተፈጠረው። በ ዝም ብሎ ነው አሉ መኪና የነደደው። እና በረሀም ላይ ስለሆነ እንደገና ደግሞ ለሊትም ከመሸ ስለሆነ ብቻ እንደምታወት ነው፣ ብዙም ሰው ብዙም ግርግር የለም። ለምን በረሀ ላይ ስለሆነ። ታውቃላችሁ እንደዚህ አይነት መኪና ሩቅ መንገድ አቋርጦ የሚሄድ መኪና ሩቃ ሩቅ መንገድ አቋርጠው የሚሄዱ ተሳፋሪዎች መሰልኛል ሙሄም ወላይ በጣም ነው የሚያሳዝኑት። በቃ እንደዚ እየሳቁ ፊታቸው ራሱ ደስ ሲል ነበር፣ መጨረሻቸው ግን ተከየሉ። እንደዚህ ከሆነ አየ ሰው ልጅ ክንኮኛ። የሰው ልጆች አረቀን እናስባለን፣ በየትኛዋ ምድርና በየትኛው ሰዓት ግን እንደምንሞት አናቅ። እነሱ ካሰቡበት ለመድረስ ከሚሄዱበት ቦታ ለመድረስ ነበር እንደዚህ እየተሳቆ ቪዲዮ ቀርጾ ይፈሰሩት፣ ግን መጨረሻው ሹፉ ኬፍ